ሰላም ውዶቼ፣ ፍርፍር ለመስራት ነው እዚህ ጋር ሽንኩርት እና ዘይት እያቁላላሁኝ። በእጅ እየቀረጽኩ ስለሆነ ግን የምስል ጥራት ብዙም አይኖርም። ትረዳኛለች ጊዜ እዚህ ጋር በርበሬ ጨመርኩኝ። ትረዳኛላችሁ ጊዜ ተስፋ አደርጋለሁ። እዚህ ጋር በርበሬ የጨመርኩኝ፣ በርበሬውና ዘይቱን ሽንኩርትን በደንብ ካቁላላን በኋላ ከድስት ካረግ ነው በኋላ እንዳያቃጥል ቲማቲም እንጨምራለን። ቲማቲም ጨመርኩኝ። በጊዜ እየጠረሱ ስለሆነ ነው። ይዛና ሽንኩርት ጨመርኩኝ። አብረን ጥብስ እናደርገዋለን። አብረን ጥብስ ካደረግን በኋላ ጨው ጨመርኩ። ለምስሉ ጥራት ግን ይቅርታ ጠይቃለሁ። በዚህ እየቀረጽ በመጀመሪያ ስለሆነ ነው፣ በስልክ ስለሆነ። እዚህ ጋር ጥብስ ካደረግነው በኋላ ውሃ ጠብ እያደረግን በደንብ አቁላልተን፣ ትንሽ ዋከለ ሳደርኩት እዚህ ጋር ለሽታው መጥበሻ ቅጠል ጨመርኩበት ሮዝመሪ የሚባለው በሽቶ በጣም አሪፍ ነው ለፍርፍር። እዚህ ጋር ቃሪያ ጎረድ ጎረድ አድርጌ ነው ጨመርኩበት። እሱንም ትንሽ ትንሽ ካንተከተክ ነው በኋላ ቂቤ ጨመርኩኝ። ከዛ ትንሽ ተተት ካለ በኋላ እንጀራ በዚህ መልኩ ቆርጬ ጨመርኩበት። ብዙም ያልደረቀ እንደዚህ በዚህ መልኩ አደረኩት ብዙም ያልደረቀ ሽታው በተለይ በጣም ነው ደስ የሚለው የሮዝ መሪው ሽታ በጣም ቆንጆ ነው ለፍርፍር ሞክሩት ለምንም ምግብ ይሆናል እና እንደዚህ ላችኋለሁ በዚህ መልኩ በለው ላችኋለሁ ሞክሩት